መንገድ ብትነግረን በጣም ደስ ይለናል። ሌሎች ከማዘር ጋር ወር ከእናተ ጋር የነበሩ ገጠመኞች ምናምኖች ካሉ እስኪ ብታጋረን ደስ ይለናል። እሷ ጋር ቤት ስንገባ ራሱ የሚኖረው ነገር ጥሩ አልነበረም። እና ትሄዳለህ፣ ያው ቁርአን ቤት ትሄዳለህ። ከቁርአን ቤት መተህ ነው ሌላው ነገር እንዳለ ሲራን ከመቅራት ዋና የሚቀመጡ ሀደፎች ውስጥ ብዙ ዑለማዎች የሚሉት ቁርአንን የበለጠ ለመረዳት ነው። መሀል ላይ ያነሳኸው ነገር ነበር፣ ቁርአን ምንድን ነው የሚለውን ነገር አንስተህ ነበር። እና ጥያቄውን መልሼ ወደ አንተ ላስተላልፉ። እስኪ ቁርአን ምንድን ነው ለአንተ ሱረቱ አላህ የሰራቸውን ተአምራቶች ሰው ላይ የዋለቱን ውለታዎች የሚገልጽበት ሱራ ነው። አራህማን ብሎ የጀመረ እና አለመል ቁርአን ይላል። ከሁሉም ነገር በፊት ያስቀደመው ቁርአንን አስተማር ነው። ኢቭን ከምን አስቀድሞታል? ያኔ ባቶ ስዴም ብዬ ብዙ ጊዜ አስበዋለሁ። ሁሌ ቁርአን ጋር አሴን ሳገኘው ያን ቀን እሺ ብላኝ እሺ በቃ ችግር የለውም ክረምቱን ቤት አሳልፍ ተብዬ ብሆን ለምቾ ተጨንቃ ቀላንታዝ ነው ማለት ነው ይቀይረዋል ብቻ ሳይሆን በጣም ነው የሚቀይሩ ኦልሞስት አይገናኝም ማለት ራሱ ይቻላል። ቁርአን የተረዳ ሰውና ዝም ብሎ እንዲ ኢስላም እንደዚህ ነው ተብሎ የተነገረው ሰው በጣም ነው የሚለያየው።

እንግዳችን በውብ ቲላባው ፕሮግራማችንን ጀምሮልናል። እንኳን በሰላም ወደ ስቱዲዮችን መጣ ለማለት ወዳለሁ ራስን አስተዋውቀን እስኪ እንኳን በደህና ቆያችን ሰላም አለይኩም። ስሜ ዑመር ዓሊ መሐመድ እባላለሁ። አሁን ላይ ተማሪ ነኝ። አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ አምስተኛ ዓመት ተማሪ ነኝ። ቁርአንን ያከተምኩት ሰባት ዓመት አካባቢ ነበር። ከዛም በኋላ ብዙም ሳይቆይ ወደ ሂፍዝ ገብቻለሁ ማለት ነው። እና አልሐምዱሊላህ በአሁኑም ሰዓት ቁርአን ካሐፈዝኩ በኋላ የሌሎች ዒልሚ ሴክተሮችንም ሞካከራለ ለዱኒያውም ያው ተማሪ ነኝ። በጣም ቅርብ ወዳጄ ወንድሜ ነህ። በጣም በተለያዩ ወጣቶች እንቅስቃሴ የዳዕዋ ስራዎች ላይ የማቀህ ወንድሜ ነህና ዛሬ ላይ ፕሮግራሞችህን አጣበህ ስለ ቁርአን እንድናወራ ስለ አላህ ስብሃን ወተዐላ ንግግር እንድንዘክር አብረህን ስለተገኘህ በድጋሚ ላመስግን እወዳለሁ። ኢንሻአላህ ዛሬ የምናነሳቸው ሀሳቦች ከቁርአን ጋር የተያዙ ናቸው። መጀመሪያ ወደኋላ ኋላ እንመለስ እስኪ፣ እንደ ከዚህ ቀደሙ እንደምናደርገው ቁርአንን የት ቀራህ? እንዴት ነው ቁርአን ጋር የተገናኘህበት አጋጣሚ ታስታውሰዋለህ? ወደዚህ ፈለግ፣ ወደዚህ መንገድ የገባህበትን መንገድ ብትነግረን በጣም ደስ ይለናል። ብስሚላህ ቁርአንን መጀመሪያ ራሴን ሳስተወቅ እንደጀመርኩት በሰባት ዓመቴ ነው። ያው ነበር እያየው መቅራት ያከተምኩትና ቁርአን ሲጀምር፣ አልሐምዱሊላህ እናቴ ናቴ ያስጀመረችኝ ገና ልጅ እያለን ከድሮም ያው ልጅ እያላችሁ ጀምሮ ስታለቅሱ በቁርአን ነበር ማባበላችሁ ትለናለች። እና ከዛ ጀምሮ አብሮኛ ያለ ነገር ነው ብዬ አስባለሁ። ቁርአን ሳከትምም እስከ ሰባት ዓመቴ ቁርአን ቤት አልሄድኩም። እናቴ ጋ ነው ያፈጠምኩት። ለትንሽ ጊዜ ለአንድ ወር ምናምን ገብቼ ወጥቼ ሊሆን ይችላል እንጂ እናቴ ጋ ነው ቁርአን እንጀምር ያፈጠምኩት። ሒፍዝም ሲጀምር ቤት መጀመሪያ እራሷ ኡስታዝ ቀጥራልን፣ ኡስታዝ በማይኖረን ጊዜም እናቴ ጋር ነበር የምቀራው። መርከዝ ስንገባም ለሙራጃ እናቴ ጋር ያፈስኩትን ከትምህርት ጋር ምናምን ስለነበር ይጠፋል እና ሙራጃ እያረግን ወጣን እንጂ ቁርአንን ስጀምርም ሒፍዝ እስከመጨርስም ሒፍዝ ያከተምኩትም እናቴ ጋ ነው። አልሐምዱሊላህ እኔ ቁርአን ጋር ያስተዋወቀችኝም ቁርአን ጋር እንዲሄድ ያደረገችኝም እናቴናት ብዬ ነው አስበው። የወላጆች ሚና ምን ያህል ትልቅ እንደሆነ አደለ የምንረዳው ከዚህ። ማለቴ እንዴት መጀመሪያ ያነሳው ነገር ስናለቅስ ራሱ በቁርዓን ነው የምታባብለን ያልከው አይደለ፣ በጣም የጠፋ ነገር ይመስለኛል አሁን ላይ። ምን እስኪ ሌሎች ከማዘር ጋር ወር ከእናተ ጋር የነበሩ ገጠመኞች ምናምኖች ካሉ እስኪ ብታጋራን ደስ ይለናል። እሷ ጋር መርሐባ። ያው እንደነገርኩህ እናቴ ናት ያስቀራችን እና ሂፍዝ ስንቀራ፣ ሁሌ የሚዘለል ቀን አልነበረም። ሂፍዝ ሁሌ ታሰማለህ። እኔ ጋር ዳይሬክትሊ ሪሌትድ ባይሆንም ስለ እናቴ ካወራሁ ወንድሜ ጎንደር ነበር የሚማረው ዩኒቨርሲቲ ሄዶና ኢቭን ጎንደር ባለበት ራሱ ሁሌ ከመክሪብ እስከ ይሻ እየደወለ በስልክ ያሰማ ነበር። ቁጭ ብላ ስራዋን አቁማ፣ ሌላ ስራ ይዘ ነበረው ምናምን ትታ፣ እሱ ሲደውል ቁጭ ብላ ቁርአን ተሰማው ነበር። እና ቱዚስ ኤክስቴንት ሁሌ ለቁርአናችን ቦታ እየሰጠች በዛው ልክ ደግሞ ሁሌ ከቁርአን የራቅን በሚመስላት ጊዜ ወደ ቁርአን እንድንመለስ ሌላ ካዘናጉን ነገሮች ያው ዱኒያ ላይ ብዙ አዘናጊ ነገሮች አሉና ጨዋታም ሊሆን ይችላል፣ ምናምንም እነሱን እየከለከለች ቁርአናችሁን ከቀራችሁ በኋላ ይደርሳል በማለት ሁሌ የመጀመሪያ ጊዜ የሚሰጠው ቁርአን ነበር እና በዛ መልኩ ከልጅነት ጀምሮ ቁርአን ስታስቀራንም ቁርአን ቤት ካልሄድን ቤት ስንገባ ራሱ የሚኖረው ነገር ጥሩ አልነበረም እና ትሄዳለህ ያው ቁርአን ቤት ትሄዳለህ። ከቁርአን ቤት መተህ ነው ሌላው ነገር እንዳለ ከዛ በኋላ ያለውም ነገር እንዳለ ሆኖ ማለት ነው። በጣም ደስ ይላል በጣም ደስ ይላል። ወላጆች ይህን ሀሳብ ሙሉ ለሙሉ እንድትወስዱልን አደራ መጠየቅ እንፈልጋለን። እስኪ ስለ ወላጅ ካነሳን አይቀር ቁርአን በጣም ማከም ከሚፈልጋቸው ነገሮች መካከል የተርቢያ ጉዳይ ነው አደለ? እንዴት ነው የሰው ልጆች በተርቢያ ሊያድጉ የሚችሉት ወላጆች ልጆቻቸውን ሊያነጹ የሚችሉት የሚለውን ነገር በብዛት ያሰፍርልናልእና እና ሞራንትም ለዚህ ነገር ቅርብ ስለሆንክ ካለኝ መረጃዎች እስኪ ስለ ተርቢያ ምን የምትለን ነገር አለ ቁርአን ጋር እያያዝክ ብታወራን ደስ ይለናል። ቢስሚላህ። ቁርአን ስታወራ ራሱ ሙሉ እንትኑ ሰውን ያንጻል ነው። በቁርአን ምስኖር ከሆነ አንተ ምርጥ ሰው ነው ምትሆነው። የእውነት ቁርአን የሚልህን ከቁርአን ማተረግ ከሆነ በቁርአን የምትማር ከሆነ ቁርአን ቁርአን የሚሸጥ ሰው ነው ምትሆነው፣ ትክክለኛ ሙስሊም ትሆናለህ ማለት ነው። በዛ ሁለ ቁርአን ላይ ብዙ አያዎች አሉ። አሁን እዚህ ላይ አያዎችን እየገለጽን መዘርዘር ላይኖርብን ይችላል። ከቤተሰብ ጋር ከሚኖርህ አክላቅ ጀምሮ ሰው ጋር የሚኖርህ ተዓሙላት ሁሉም ነገር ላይ እየገባ ሁሉንም ነገር ያክማል ቁርአን። ከዛም በላይ ግን መጀመሪያ ቁርአንን ስቀራው ራሱ የአላህ ንግግር ነው እና ቀልብህ ላይ የሚኖረው ኢንፍሉዌንስ ይኖራል። አንተ ለራስህ ለአላህ የመገራት ለአላህ የመገዛት ተነሳሽነት ይኖርሃል። በራስህ ቁርአንን አዘውትረህ የምታነብ ከሆነ የምትቀራ ከሆነ ኢቨን ተፍሲር ባይገባህ ራሱ ቃላቶቹ አንዳንዴ ሳይገቡህ ራሱ ልብህ ላይ የመራራት አይነት ስሜት ይፈጥራል። በዛ ልክ አሁን ቁርአንን ቀርተህ ልብህ ላይ በሚፈጥረው ስሜት ወደ አላህ መንገድ ስትመጣ ያራሱ ራሱ ያስገባሃል ማለት ነው፣ ወደ መጅረው። ከዚህም ኢቨን ሲራ ስትጀምር የረሱልን ታሪክ ስትቀራ ሰለላሁ ዓለይሂ ወሰለም የሮል ሞዴላችንን ሲራን ከመቅራት ዋና የሚቀመጡ ሀደፎች ውስጥ ብዙ ዕለማዎች የሚሉት ቁርአንን የበለጠ ለመረዳት ነው። ስለዚህ ቱዚስ ኤክስቴንት ይህን ያህል ቁርአን ምንድን ነው ብለህ ስትቀርበው የእውነት የሚመራህ ነገር ነው። አላህም ቁርአኑ ላይ ኢና ሀዛል ቁርአን ይልና ምንድን ነው የሚለው

ብዙ ቦታ ላይ የምንሰማቸው ነገሮች እንዲጓደኛ ጓደኛ ኢንፍሉንስ ምና የሚባሉት ነገሮች አሉና። እና ቁርአን አንድ ነገር አስቀምጦልናል። ምን ይላል? ወስቢር ነፍሰከ ማለዚህ ነድዑነ ረብሁም ነው ቢልዳት ወላሽ ዩሪዱን ወጀ ወላ ተዕዱ ዓይናከ አንሁም ቱሪዱ ዚነት ልሓያት ዱንያ ወላ ተውዒመን አክፈልና ቅልበሁ አን ዚክሪና ይህን ይህን ሁሉ ስትወስደው በጓደኝትም ላይ ያስቀመጠው እንትን አለ ይሄን እንትናን ጓደኛ አድርገው እንትናን ጓደኛ አታደርገው ብሎ አስቀምጦልና ህይወትህን እንዴት እንደምትሄደው መመሪያህን ወስቢር ነፍሰ ከማለት ነገ ነው ረባሁም ሲል ጓደኛ ማድረግ ያለብህ እነዚን ሰዎች እንደሆነ፣ ከማን መራቅ እንዳለብህ፣ ማንን መስማት እንደሌለብህ ሁሉንም ነገር ግልጽ አድርጎ ያስቀምጥልሃል። ስለዚህ አንተ ይሄ ጥሩ ሰው ለምትለው ወይም ጥሩ ሙስሊም ለምንለው፣ ስኬታማ ሙስሊም ለምንለው ነገር የምትቀርበው ለቁርአን ባለህ ቀረቤታ ልክ ነው። ቁርአንን ምን ያህል ተረዳኸው በሚለው ልክ አላህን ትቀርበዋለህ ማለት ነው። በዛው ልክ አላህን ትፈራዋለህ። ከአላህ ጋር ያለህ ርቀት ከቁርአን ጋር ያለህ ርቀት ነው ማለት እንችላለን ማለት ነው። እንደዛ ነው የሚታየኝ። እንደዛ ሆኖ ነው። በጣም መሀል ላይ ያነሳኸው ነገር ነበር፣ ቁርአን ምንድን ነው የሚለውን ነገር አንስተህ ነበር። እና ጥያቄውን መልሼ ወደ አንተ ላስተላልፍ። እስኪ ቁርአን ምንድን ነው? ለአንተ እንዴት ነው የምትረዳው? እስኪ መርሓባ። ያው ቁርአን ወላሂ ለአንድ ሙስሊም አንደኛ ሁሉ ነገሩ ነው። ሁሉ ነገሩ ግን ሲባል በጣም ጀነራል ይሆናልና አንድ ነገር መያዝ ያለብን አንድ ሙስሊም ሁሌ ቁርአኑ ጋር አላይ እያደረገ ነው መሄድ ያለበት፣ ወይም ቁርአኑን በቀን ውስጥ ካልቀራው አይሆንም አይመጠውም፣ ሕይወት አይመጠውም። ሀይቀተን በዛው ልክ ደግሞ ቁርአን አሁን ኢና ቆሚ ተኸዙ ሃዘል ቁርአነ መህጁራ ሲሉ ረሱላችን በብዙ ከፍሎ ያዩታል ዑለማዎች ከዚህ ውስጥም ቁርአንን ከቶ አለመቅራት ሊሆን ይችላል፣ አለመማር ሊሆን ይችላል፣ ስለ ቁርአን ተፍሲሩን አለመማር ሊሆን ይችላል። ከዛም ደግሞ አልፎ ተርፎ በቁርአን አለመኖርም ከሀጅር ይያዛል እና የሀጅርን ምን ያህል የተወገዘ ነገር እንደሆነ ብዙ ቦታ እንሰማለን። ብዙ ሰው የሚረዳው በቃ ቁርአንን መተው አለመቅራት ብሎ አይነት ብቻ ነው። ግን በቁርአን አለመኖር በቁርአን አለመስራትም ከዛው ነው የሚመደቡ፣ ሄዶ ሄዶ አንድ ጭፍራ ይሆናልና በቁርአን መኖር በጣም አስፈላጊነት ነው። ሰው መኖሩና አለመኖሩ ከቁርአን ጋር ባለው ግንኙነት ልክ ነው። ሱረቱ ራሕማን ላይ ምን ይላል? ሱረቱ ራሕማን ማለት ሁላችንም እንደምናውቀው ሱረቱ ራሕማን አላህ የሰራቸውን ተአምራቶች ሰው ላይ የዋለቱን ውለታዎች የሚገልጽበት ሱራ ነው። አራሕማን ብሎ የጀመረ እና አለመል ቁርአን ይላል። ከሁሉም ነገር በፊት ያስቀደመው ቁርአንን አስተማር ነው። ኢብን ከምን አስቀድሞታል? ኸለቀል ኢንሳን ከመፈጠርህ በላይ ቁርአን መማርህ? በህይወትና በሞት መሃል ያለው ዲፈረንስ ነው። ሊትራሊ እንደዛ ነው። አለመል ቁርአን ብሎ ነው። ከዛ በኋላ ሰውም መፍጠሩ ራሱ ቁርአን ከማስተማሩ ያነሰ ጸጋ አርጎ ነው የሰጠውና ቁርአን ማለት ያን ያህል ነው። ቁርአንን ከተማርክ ህይወት አለህ ነው። ቁርአንን ካልተማርክ ዝም ብለህ እየወላወልክ ነው ህይወት ላይ እንጂ እየኖርክ አይደለም። በጣም ደስ የሚል አገላለጽ ነው። በጣም በጣም ደስ የሚል አገላለጽ ነው። ወደ ቀጣዩ ጥያቄ እስኪ እንለፍና አሁን ዑመር የማቀው ዑመር አለ። እኔ ወይም ደግሞ የሚያውቁ ሰዎች የሚያውቁት ዑመር አለ። ይሄ አላቀው የመጣው ከእናቱ ጋር በነበረው ቁርኝትና ከቁርአን ጋር ባለው ትስስር እንደሆነ እንገምታለን። ያንም መስመር ባትከተል ኑሮ የእናትህን አላህ መስመር ባይከፍትልህ ኑሮ ከቁርአን ጋር ባትተዋወቅ ኑሮ የት አገኝህ ነበረ? የት እናገኘህ ነበር? አሁን ላይ ይከብዳሉ ላይ ሩቅ ነው፣ በጣም ሩቅ ይሆናል ሳስበው እኔ እናቴ እንደዛ ሆና ባትይዘኝ ኖሮ የት እንደመሆን። ኢቨን መጀመሪያ መርከዝ ስገባ ክረምት ላይ ነበር መርከዝ የገባነው፣ ስድስተኛ ክፍል ጨርሼ የ2006 ክረምት ላይ እኔ አልፈልግም ብዬ ነበር መርከዝ መግባት አልፈልግም፣ እያል ረመዳንም ነበር። በዛ እድሜ ደግሞ ልጅ ስትሆን በጣም ኤክሳይት ትሆናለህ፣ ረመዳን ቤት ለማሳለፍ ምናምንና ገና ረመዳን ሁለት ላይ ምናምን መርከዝ ነገ ትገባላችሁ ምናምን ስንባል ደብሮኝ ነበር ቀትን ግን እንደዛ ሆኖ ኦልሞስት በግድ አይነት ነው የወሰደችኝ። አይ በቃ ቁርአን ነው ትቀራላችሁ ብላ አይነት ስትወስደኝ ምናምን ያኔ ባትወስደኝ ብዬ ብዙ ጊዜ አስበዋለሁ። ሁሌ ቁርአን ጋር ራሴን ሳገኘው ያን ቀን እሺ ብላኝ እሺ በቃ ችግር የለውም ክረምቱን ቤት አሳልፍ ተብዬ በሆን ለምቾት ተጨንቃ አዝና ነው በቃ እየደበረውማ። ኢቭን አሁን አንዳንድ ቤተሰብ ጥሩ አስቦ ምናምን እየደበረውማ እንዴት ይሆናል ምናምን ብሎ ሚተዋልና እንደዛ ብላ ተታይም ቢሆን ራሴን ሳስበው ለመሳል ራሱ ይከብደኛል። አሁን ያለው ሰውና ሌላ በቃ ሌላ አይነት ሰው ነው መሆነው ቶታሊ የተለያየ ለምን ከዛ በኋላ መርከዝ ስገባ ቁርአን ብቻ አይደለም የምታገኘው፣ የቁርአን ሰዎችንም ታገኛለህ። በዛው ልክ የምትቀርብባቸው የምትሄድባቸው ቦታዎች አሉ። እዛ መርከዝ የምታገኛቸው ሰዎች እንትን እንዲሉሃል፣ የሆነ የሆነ ውስታዝ ጋ ያስተዋውቁሃል። በዛው ህይወትህን ነው የምታሰምረው ከቁርአን ጋር በምታገኛቸው ሰዎችና እና ቶታሊ ሌላ አለም ውስጥ ነው የምትሆነው። አእምሮን ይከፍታል መሰል አደለ ግን ቁርአን የውስጥ መረጃ ሳጋለጥ ችለህ ተመልካቾቻችን ፊዚክስ ማትስ ምናምን መቶ መቶና ከመቶ በላይ ከሚያመጡት ውስጥ እንቃለሁእና ይሄ ከቁርአን ጋር አላቃ ይኖረዋል ከትምህርት ጋር ያለው ኤክሰለንሲ ያው ኖርማሊ ቁርአን አቅልንም ይከፍታል ብዬ አምናለሁ። ከዛም በላይ ደግሞ በጣም የሰዓትህ በረካ ላይ በጣም ይፌክት አለው ብዬ አምናለሁ አንድ እንዲህ መርከዝ እያለን አንድ የምን ሰምተናል፣ እንትን ይባላል ሀያ አራት ሰዓትህ እንዴት ነው የሚበቃህ ብለው አንድ እስታዛችን እየመከሩን ነው። እና ለስራ ትቀንስለት አለ ለጥናት አለ ለቤተሰብ ምናምን ስትለው ያልቃል ሰዓቱ። ሰዓቱ አይበቃ ምንም ነገር ህን ሳሰራ ቁርዓን ምንድን ነው የሚያደርገው አሉ። ይሄ ሀቀተን ህይወቴ ላይ የሚያየውት ነው። እነሱ ሲነግሩን ቁርዓን ሰዓትህን በፊት ሀያ አራት ሰዓት ብለህ ሰርተህበት ምናምን ያለቀው ነገር ስራህን ሰርተህም ሰዓቱ አሁንም አለ የሆነ ስራው አልቆ ምናምን፣ ወይ ገና አስር ላይ ነህ፣ ወይ ገና ቀኑ አላለቀም ምናምን፣ ጊዜም ይተርፍሃል። ይሄ ዘ ፕሌት የሚሉትን ኮንሰብት ፕሌትን ያሳድገዋል ማለት ነው። ጊዜህን ስራዎች የምትሰራበት ነገሮች ስራው፣ ይሰፋልሃል በዛው ልክ በረካ ይኖረዋል። አክልህን ደግሞ ሙር ያው ከመክፈትም በላይ ይጠብቀዋል ብዬ ነው እኔ የማምነው። ሌላ ነገርም ላይ ፕሮዳክቲቭ ትሆናለህ ማለት ከቁርአን አስተምሮች መካከል ሁሉም ነገር በኢትቃን መስራት ነው፣ አደለ? ትምህርት ላይ ከሆንክ ትምህርት ላይ ጎበዝ መሆን፣ ስራ ላይ ከሆንክ፣ ትዳር ላይ ከሆንክ፣ ሁሉም ነገር ላይ ሐቅህን ሙሉ ለሙሉ እንድትወጣ ያደርጋል እና ቁርአን ስለዚህ አብሶ ከማንበቡ ይልቅ ወደ አስተምሮት የቀረበ ሰው እነዚህን ነገር እሱ ላይ መታየቱ ብዙም አይገርምም እያልከን ነው። ሐቂቃ አሲኑ ነው። ቁርአን ላይም ብዙ ቦታ ኢናላህ ዩሒቡል ሙሕሲኒን ወአሕሲኑ የምትሉ ኮንሰፕት አለችና ሁሉም ነገር ላይ እንደዛ መሆን ትሞክራለህ። ኢሕሳን የሚባለው ደረጃ ላይ ለመድረስ ትሞክራለህ። ከዛም በላይ ግን አሁን አቅልህን ይጠብቀዋል ስል የነበረው ኮንሰፕት ምንድን ነው? በአንድ ነገር መሽጉል ካልሆንክ ሌላ ነገር ትይዛለህ። የሰው ልጅ ስራ ፈቶ አይቀመጥም። እና ስለዚህ አቅልህን ቁርአን የምትሰጠው ከሆነ ሰውነትህን ቁርአን ከሆነ የምትመግበው ከሌላው ከትርኪ መርኪው ነገር ይጠብቀሃል ማለት ነው። ከዛም ይጠቅምህን ነገር ልትቀበል ስትል አልተበከለም፣ አቅልህም ቀልብህም አልተበከለም። ሌላ ነገር ለምትቀበለው ነገር ኦፕን ሆነህ ትወስደዋለህ ማለት ነው። ከዛ ደግሞ ቁርአን አስተምሮሃል እንዴት እንደምትጠቀምበት ያገኘውን ሪሶርስ አላህ በፈለጉ መልኩ ለመጠቀም ትሞክራለህ ማለት ነው። የቻልከውን ከእናት ጋር ከነበረ የቁርአን ህይወት በተጨማሪ መርከዝም ገብተህ እንደነበር ነግረህ ነበር እና ክረምት ላይ መሰለ የትምህርት ሳታቋርጥ መርከዝ ህይወት ያሳለፍከው እና እንዴት ነበር የመርከዝ ቆይታ? ሄብዙ እንዴት ነበረ? ከሞቀው የእናት እቅፍ መውጣት ውስጥ እንዴት አገኘው? ገጠመኞች እስካሉ አጠራ አድርገህ ብታጋራን ደስ ይለናል። መርከዝ ላይፍ ሀይቀትን ደስ ይላል። በጊዜው ፊል አታደርገውም ግን ካለፈ በኋላ ስታስታውሰው ምናምን ኢቨን እንዲህ ካደግ ምናምን በኋላ አንዴ ተመልሼ ብገባ ምናምን አይነት የሚሉ ስሜቶች ይጭርባሃል። እና መርከዝ ስገባ ያው መጀመሪያ እንዳልኩ ደብሮኝ ነበር ሐይቀትን መጀመሪያ ሳምንት ምናምን። በቃ እየጠበቅኩ የነበረው ወላጆች የሚወጡት እሁድ እሁድ ስለነበር፣ ማማ ስትመጣ አይ ደስ አላለኝም ውሰጅኝ ላታለሁ ምናምን ብዬ ከዚ ውጭ ምንም ሀሳብ አልነበረኝም አቅሌ ላይ። እስከ እሁድ እንደምንም ታገሳለሁ፣ እሁድ ሲደርስ በቃ ውሰጅኝ ላታለሁ ብዬ እየጠበቅኩ ነበር። ከዛ ግን ለውጀው ሳየው የእውነት ሳበኝ እና በቃ ማማም ስትመጣ እንዴት ነው ነውና ስትለኝ በጣም ደስ ይላል ምናምን ብት አየ አንተ እኮ የሚጠቅምህን አታቅም ብለኛለች ና እስካሁንም አንዳንዴ ደጋግማ ትለኛለች። የሆነ ነገር እንዲህ ብላኝ ምናምን አይ ግን እንዲህ ቢሆን ምናምን ስላት አንተ እኮ የሚጠቅምህን አታቅም ትለኛለች። እና ሀቂቀትን የመርከዝ ላይፍ በጣም ደስ ይል ነበር። ገጠመኝ መርከዝ ላይ ብዙ ነገሮች ሰራ ነበር እንሰማለንና፣ አንድ በጣም የማረሰው ሁለት ሺህ ስድስት ላይ ማለት አስቦ የዛሬ 11 ዓመት፣ 11 ዓመት ልጅ ወይም የአስር ዓመት ልጅ ነበርኩ እና እኔና እኩዮች አይነት ሆነ ስድስት ነበርና፣ ሀይቀተንና መርከዝ ያው ትቀራለህ ምናምን ይደክመሃል። ከጠዋት እስከ ስድስት ተኩል መሀል ላይ ሀያ ደቂቃ በሪክ ምናምን ያለህ ሙሉ ቅርአት ነው ይደክመሃል። እና ምሳ ሰዓት ደርሶ ልንበላ ተቀምጠናል። ከጀማው ጋር ስድስት ሆነን በቃ የበላነውን ስንቆጥረው በዛብን ወደ ሀያ እንጀራ ወ አካባቢ በልትና ከዛ ስናስበው አይ በቃ ሀያ ደርሷል። እስቲ ወላሂ አልጠገብንም፣ ጠግበን አይደለም ተያየን፣ ምናምን አረ በቃን ምናምን ብለን ተደስተን ቀይሉላ አለ። ከዞር እስከ ስር ወደ ቀይሉላ ገባል እና መቼም ራሱ አይመስለኝም። ይሄ እኮ በአሁን ራሱ እድሜህ ቢሆን አምነህ ነበረ ትንሽ ማለት ነው ማለት ስድስት ጎረምሳዎች ሊበሉ ይችላሉ ነው፣ ግን ረአረጉ እኔ አሁን አልበላም ወይ እንጀራው ምንድን ነበረ እንጀራ ከምንድ የተሰራው ምናምን የሚለውን ነገር ለመርከዝ፣ እንጀራው ወፍራም ነበር፣ ደስ ይላል ወፍራም ነበር ላላ እንጃ በጣም ስለሚርበን መሰለኛ መርከዝ እናንተ ግን የተለየ ነው። ይህም በዛ ነው የያዘው። የኛም አንድ ቀን ብቻ ነው ሁሌ አይደለም። ማሻአላህ በጣም ደስ የሚለ ነገሮች እያነሳን ነው። ቀጣይ ስለ እንትን እንድታነሳል ሊፈልግ የነበረ ዑመር ቁርአን፣ ቅድም እንዳልነው የሆነ መንገድ ነው ብለናል አይደለ? የህይወት ጎዳና ነው የህይወት መንገድ ነው የሚሉ ሀሳቦችን እያነሳን ነበር። ይመራል ወደ ቀጥተኛው መንገድ ብለን ነበርና፣ ቀጥተኛው መንገድ ደግሞ እስልምና ነው። እስልምና ቁርአን ነው። ማለት እንዴት ነው ለእስልምና ያለንን አረዳድ አይቀይረውም? ቁርአን ቁርአንን በትክክል ብንረዳው አሁን ላይ እስልምናን እንደምንረዳው ልንረዳው እንችላለን፣ ወይስ የተለየ ሰፋ ባለመልኩ ልንረዳው እንችላለን? እንዴት ታየዋለ? እስኪ ይቀይረዋል ብቻ ሳይሆን በጣም ነው የሚቀይረውስ አይገናኝም ማለት ራሱ ይቻላል። ቁርአንን የተረዳ ሰው እና ዝም ብሎ እንዲህ ኢስላም እንደዚህ ነው ተብሎ የተነገረው ሰው በጣም ነው የሚለያየው ቁርአንን ስታይ ሁሉንም ነገሮች በተለያየ ፐርስፔክቲቭ ማየት ትጀምራለ። ኢቨን አሁን ከትንሹን ጀምርና አሁን ሰደቃን ስታይ ቁርአን ላይ ሰው እንደሚመስለው ብቻ አይደለም። በየቦታው ሰደቃው የምትሰማው በቃ ብራችን ስትዋዋጡ ምናምን ነው። ቁርአን ላይ ስትመጣ ግን እንዲህ እንትን ጠባብ አይደለም። የሰደቃ ኮንሰፕት ያሰፋዋል። ሰደቃ ከሁሉም ነገር እንደምታወጣ ምናምን ትገነዘባለን። ይሄ በትንሹ በሰደቃ ነው። ካለህ ነገር ማለት ነው። ካለህ ነገር ላይ ሲባል አሁን ሁሉም ነገር ነው፣ ለገንዘብ ብቻ አይደለም። ኢቨን አሁን መንዘለዚ ዩቅሪዱላህ ቀቅደን ሐሰና ሲል እንደ አላህን በጎ የሆነን ብድር የሚያበድረው ማን ነው ሲል አላህ፣ ብርም ብቻ አይደለም፣ ሁሉንም ነገር ሊሆን ይችላል። የምታበድረው ጊዜህንም ሊሆን ይችላል፣ ጉልበትህን ሊሆን ይችላል፣ በእውቀትህ ለኡማው መስራት ሊሆን ይችላል። ሁሉም ነገር ላይ ለአላህ መበደር እንደሆነ ኢንፋቅ እንደሆነ የምትረዳው ቁርአኑን ስቀራ ነው። በዛው ለች ቺ አሁን ሰደቃ ናት። ሰደቃ ማለት በቃ አንድ ኮንሰፕት የነበረች ነገር ናት። እንዲ እንዲሰፍቶ የምታየው ከሆነ ፈማዛ ቢከቢል ኢስላም የሚያክለውን ኢስላም ቁርአን ውስጥ ገብተህ ስታየው ምን ያህል ሊሰፋ እንደሚችል መገመት አይከብድም። በዛው ልክ ደግሞ ቁርአን የሁሉም ነገር መመሪያ እንደሆነም ሁሌ ሲባል ነው የምትሰማው። ለቁርአን ቅርቦ ነህ ካላየው ይባላል፣ ይባላል። ግን ብዙ ሰው አሁን ኮሽን ሊያደግ ይችላል። እንዴት ነው ነሳራውም እንትኑም እንትኑም በቁርአን የሚመራው ቁርአን እንዴት ነው የሁሉም ነገር መመሪያ የሚሆነው ምናምን ሊል ይችላል። ግን ገብተህ ስታየው ቁርአንን እየቀራህ እየተማርከው ስትሄድ እነሱም አላህ ባለላቸው መንገድ፣ አላህ ቁርአን ላይ በገለጸው መንገድ እንደሆነ የሚኖሩትና የሚዳኙት በደንብ የምትገነዘብበትና የምታየው ነገር ይሆናልና የእውነት ለኢስላም ለአቅልህ፣ ለአረዳደህ ያው ኢስላም አይቀየርም፣ ለአቅልህ ግን አንተ ኢስላም የምታይበት መንገድ ይሰፋል። ይሄ ብሎ በፊት እንደምታስበው ነገር እንዳልሆነ ይገባሃል። ሌላም ላነሳል ለምፈልገው ነገር መጨረሻ አካባቢ ያለንም ሰዓት ውስን ስለሆነ ከወላጆች ምን አይነት ተርቢያ ለልጆቻቸው መስጠት አለባቸው የሚለው ላይ መልእክት እንድታስተላልፍልኝ ይፈልጋለሁ ማለት የወላጅ ሀቅ ምንድን ነው ልጁ ላይ ማብላት ማጠጣት ለደስታው መጨነቅ ብቻ ነው ወይስ ከቁርአን ጋር ሀቅ አለበት ወይ ወላጅ ለልጁ የሚለውን ሀሳብ እንደ ምክር ማድረገ መጠቅላይ ሀሳብ የምታነሳል ደስ ይለኛል ያው ይሄን ስል ሁሉንም ነገር እናቴና አባቴን እያሰብኩ ነው ማወራውና ለእኔ ሁሉንም ነገር ሰጥተውኛል ብዬ አስባለሁ። መጀመሪያ ካነሳ ናቸውም ለምቾቱ ከመጨነቅ ምናምን ከሚሉትም ከዛ ኢስላሚካሊም ደግሞ በደንብ ያጎደሉብኝ አለ ብዬ ማስበው ነገር የለምና ሀቂቀተን ሁሉም ወላጅ እንደዛ መሆን አለበት ብዬ ስናገር ያው እዚህ ጋር ራሳቸው ቢሆን ይቀል ነበር፣ ግን አልሐምድሊላህ ሁሉም ወላጅ ያው ልጅህን ስታሳድግ አንድ ነገር አለ። ዱንያ ላይ ሰው ስኬት ብሎ የሚያስበው ነገር አለ። ከዛ ደግሞ ትክክለኛው ስኬት አለ። ይሄ ጀነት ምናምን ነው ትክክለኛው ስኬት። ሰው ግን ብዙ ጊዜ እሱን እንትን አይለውም፣ ቫሊዩ አይሰጠውም። ወይም ኢቨን አሁን ልጄ በቃ ከሰገደ ምን ቸገረኝ የሚል አይነት ኮንሰፕት አለና ይሄ አይሆንም ብዬ ነው ማምነው እኔ። ለምን እንትን አይደለማ፣ መስገድህ ምናምን ብቻ በቂ አይደለም። አንድ ሰው አሁን ቁርአንን ካልተማረ ከቁርአንም አልፎ ሌላው የኤልም ሴክተር ላይ ለራሱ የሚለፋ ሰው ካልሆነ በኋላ ምንድን ነው የሚለው ያው መልቀያማ ጌታ ፊት ቆሞ እንዲህ ሐምሳ ዓመት ሰጥቼሃለሁ ምን አረክበት ሲባል ልጄ ምንድን ነው የሚለው? ወላጆችም ደግሞ ልጅ ሰጥቼሃለሁ እንዴት አርገህ አሳደግከው ለምን አበቃኸው ሲባል ወላጅስ ምንድን ነው የሚለው ሚለውን እያሰቡ በዛ ልክ ሁሉም ነገር ለዱንያ ስኬታቸው እንደሚለፉት አሪፍ ትምህርት ቤት ፈልገህ እንደምታስገባው ልጅህን ምናምን ለምን አሪፍ ቁርአን የሚቀራበት ቦታ አትፈልግለትም? አንተም ከሆን ለምን በአሪፍ መልኩ አታስቀረውም? ከልጅነቱ ጀምሮ ሀያቱ ሰሃባ ሀያቱ ታቢያን ምናምን እየነገርከው ብታሳድገው ልጅህ ፊጥራው ስለሆነ እንትን ሳያስበው ጥሩ ሰው ይሆናል። አይቀትን ልጅ እያለ ጀምሮ በሀያቱ ሰሃባ በነቢያት ታሪኮች እየኮተኮት ያሳደግከው ልጅ ከፊጥራው አይወጣም ማለት ነው። ሁሉም የሚፈጠረው ጥሩ ሆኖ ስለሆነ በዛው ካሳደግከው ከአንተ የሚጠበቀው እንደውም በጣም ትልቅ ነገር አይደለም። ወደ ጥሩ ትመረዋለህ ማለት ነው። እና ሁሉም ወላጅ እንደዛ ቢሆን ላለው አንድ መጨመር የምፈልገው ሁን ካደግኩ በኋላ አንዴ አባቴ ምናለኝ፣ እንዲህ አስቀምጦኝ፣ እንዲህ በቃ ትምህርትህም አሪፍ እየተማርክ ነው፣ ጥሩ ደርሰሃል ምናምን፣ ቁርዓንም ቀርተሃል ግን፣ አንታ አሁን መስጅድ አምልጦኝ ነበር መስጅድ አልሄድኩም ነበርና መስጂድ ካልሄድክ ካልሰገድክ ምን ታደርግልኛለህ? አለኝ። ሐቂቀተን አንተ አሁን የመስጂድ መስጂድ የመሄዱ ተዋቡን ምናምን ራሱ ከዛ በኋላ ቢሆን የምቀረው አባትህ ወይም እናትህ መተው እንደዚህ ቢሉ ሁሌ ተነስተህ መሄድ ትጀምራለህ ዝም ብለህ እና ለእኔ በጣም ደውል የሚያጩ አይነት ጥሪ ነበር። መስጂድ ካልሄድክ ምን ትሰራልኛለህ ሲለኝ ይህን ደውል ወደ ተመልካቾቻችን በማዞር እነሱ ላይ በማጮፍ ፕሮግራማችንን ብንዘጋ ደስ ይለኛል። ካለን ሰዓት አንጻር በጣም በጣም ወሳኝ ሀሳቦች ነው ያነሳነው። እጅግ በጣም ነው የማመሰግነው። እስፔሻሊ ይህ ፕሮግራም በተለይ ለወላጆች በስጦታ መልኩ አቅርብንላችኋል እንድትጠቀሙበት ዘንድ ተስፋ እናደርጋለን። ወንድሜ ዑመር አብረህን ስለመጣ ስለ ቁርዓን ተሞክሮህን፣ ልምዶችህን፣ ምክሮችህን፣ ሀሳቦችህን ስላጋራህን እጅግ በጣም ደስ ብሎናል። እንደዚህ ረመን እንድንመስል ደግሞ ያደረገን ቡኻሪ ብራንድ ኮሌክሽኖች ናቸው። ቤተል አደባባይ ንግድ ባንክ ፊት ለፊት ታገኛቸዋላችሁ። በሌላ ፕሮግራም እስከምንገናኝ ድረስ አሰላሙ ዓለይኩም ወራህመቱላ ወበረካቱ።